ፍጥረታቱን ከመፍጠሩ በፊት ማንን ያፈቅር ነበር? አሉ እኛ አብ ወልድ መንፈስ ቅዱስ እርስ በርስ ይፈቃቀሩ ነበር አሉ። በደምብ አዳምጡ። አብ ወልድ መንፈስ ቅዱስ እርስ በርስ ይወዳደሩ ነበር። አላህ ግን ማንንም ካልፈጠረ ፍጥረታቱን ከመፍጠሩ በፊት አላህ ማንን ነበር የሚወደው? ምን አይነት ድድብና ነው ያጀማ? ወላሂ በአፌ በጣም እውቅ የሚባል ሰው ጋር እውቅ የሚባል የክርስቲያን አቃቢ ነው ተብሎ የሚታወቅ ሰው ነው ይህን ጥያቄ በቃ ስኬ ስቂ ስቂ ስቂ ሰድቤ ሰድቤ ሰድቤ የጨረስኩት በደንብ አርጊ ኮርኩም ማለት ነው። ምን አይነት አይምሮ ነው ያዘው። አስተውላቸሁታል። ጥያቄ እንዴት አንድ አምላክ እንዴት ትለኛለህ? አላህ ማን ነበረ የሚያፈቅረው? እኛ እርስ በርስ ይፈቃቀሩ ነበር አለ። አይ ተሳስተሃል። የኛ ጌታ አላህ ሱብሓነሁ ወተዓላ ለማፍቀር የሚፈቀር ነገር አያስፈልገውም። ይሄ የፍጡራን ባህሪ ነው። ምናልባት የአንተ አምላክ ባህሪ ለማፍቀር በፍጡራን ባህሪ እርስ በእርስ መፈቃቀር ሊገባ ይችላል። የእኛ አምላክ አላህ ሱብሓነሁ ወተዓላ ግን ፍጥረታቱን ከመፍጠሩ በፊት ፍጥረታትን የሚወድ የሚያቅል በዛ ደረጃ በነቢያችን ጊዜ ተመሳሳይ ኢብራሂምን ያሁሉ አምላክ እያለን አንተ የለም ትለናል። እናንተም ወደ በዓል እኔ ርሲሉት አልሄድም፣ እናንተ እዚሁ ሁኑ። እኔ በዓል አልሄድም፣ አሞኛል፣ አረፍ ልበል አላቸው ኢብራሂም በደም ከዛም ወጣና ሄዱ። ጣዖቶቹን በሙሉ ከሰከሳቸው። መጥረቢያውን አነሳና ትልቁ ጣዖት ላይ አስቀመጠው። ከዛ ሄደ። ከበዓል መልስ ሲመለሱ ጣዖቶች ተሰባብሯለን። እንዲ መን ፈዐለ ሃዛ ቢአሊሀቲና በእኛ አማልክቶች ላይ ይህንን ያደረገው ማነው? ማነው አማልክቶቻችንን የገደለው አሉ። ጣዖቶቻችንን ማን ያፈረሰብናል? ስባችሁ አምላክህ አንተ ስትከላከልለት ልክ ኢየሱስ ክርስቶስ እንደተሰቀለው ማለት ነው። አምላክህን አንተ ስትከላከልለት አስቡት ያ جماعة من فعل هذا بآلهتنا ማነው አማልክቶቻችን ላይ ይህንን ያደረገው ብለው ጠየቁ። ቃሉ እንዲህ አሉ አንድ ወጣት አለ يقال له ኢብራሂም? ኢብራሂም የሚባል አንድ ወጣት አለ። እነዚህን ጣዖቶች በመጥፎ ስም ይጠራቸዋል፣ በመጥፎ አጠራር ይናገራቸው ነበረ። ምናልባት እሱ ይሆናል። አምጡታል ሊጠየቅ ነው ኢብራሂም። አስቡት፣ አሁን እዚህ ጋ በጣም ትልቅ ቤተመንግስት ውስጥ ናቸው። መሪ አለ፣ ህዝብ ተሰብስቧል። ፍርድ ቆማቸው እቆማቸው አንተ ፈዓልተ ቢአሊሀቲና ያ ኢብራሂም አንተ ኢብራሂም ሆይ አማልክቶቻችን ላይ ይህንን ያደረግከው አንተ ነህን? የሰበርካቸው አንተ ነህን? ብለው ጠየቁት ኢብራሂምን። ብለው መለሰ፣ ቃለ ፈስአሉ ከቢሮ ከእነርሱ መካከል ትልቁ እንጨቱን ያገኛችሁት መፍለጫውን ያገኛችሁት እሱ ጋር ነበረ። ጠይቁት፣ ጣይቁት እስቲ ይንገራችሁ ኢንካኑ የንጢቁን አላህ አላህ በእርግጥ የሚናገሩ ከሆነ

እንዴት ነው ከአላህ ውጭ የማይጠቅማችሁን አካል የምታመልኩት? ወላ የሩኩም የማይጎዳቸውን አካል የማይጠቅም የማይጎዳ አካል ይመለካል። ስዕል ይሰገዳል። ለስዕል ለምሳሌ ክርስቲያን ወገኖቻችን ለስዕል ይሰግዳል። ለማርያም ስዕል ያልሰገደ ሰው ለስም አጠራሩ ክብር አይኖረ ይ ከምድረ በዳ ይጥፋ። ለስዕል እረ ተው

ጣዖት እንዴት ታመልካላችሁ? ስዕል እንዴት ታመልካላችሁ? ፍጡር እንዴት ትለምናላችሁ? ጣዖት እንዴት ይለመናል? ስዕል እንዴት ይለመናል? በስዕል ፊት ሰግደህ ይህንን አድርግልኝ፣ ይህንን አድርግልኝ ትላለ። ጤነኝነት ነው? አፈላ ተዓቂሉ አታስቡንም። ከዛ ምን ተፈጠረበት? ያው ታሪኩ ጠዊል ነው። እኛ ፖይንታችን እየፈለግን አንስተን ቀጥል። ያው ሊገሉ ታሰቡ፣ አላህ ግን አዳነሟት። አላህ ሁሌ አዳኝ የሆነ ጌታ ነው። ከዛ እዚህ ጋር ብቻ አላቆሙም። አላህ ሱብሓነሁ ወተዓላ ለነቢያችን ነገራቸው። ኢብራሂምም እንደዚህ ነው። የሉጥም ህዝቦች ተመሳሳይ የሆን ነገር አድርገዋል። የሉጥም ህዝቦች እናንተ ይህ ግብረ ሰዶ የሚባል ነገር አቆሙ። አፈታቱነ ሪጃ ለሻህወተ ሚንዱን ኒሳ ከሴቶች ትታችሁ ሴቶች ወጣችሁ ከወንዶች ጋር ግንኙነት ታደርጋላችሁ? ይሄ ምን አይነት ቀፋፊ ነገር ነው? ከህዝቡ ምናለ አለ፣ ይሄ ሰውዬ አውጡት ከዚህ ከተማ፣ ሊጥራራብን ይሞክራል። እነሁም ሙናሱን የተጠሃሩን፣ ንጹህ ሆነን ብለው ሊነጻጹ በሚሞክሩ ሰዎች ንጽህና እራሱ የሚያሰድብበት ዘመን አለ። ወላሂ፣ እዚህ ወደዚህ ጊዜ ወሰደ። በሙስሊሞች የንጽህና አጠባበቅ የሚቀልድ ሰው አለ ወይስ የለም? ወላሂ ይሞልቷል። አሁን ምንለዋለን? እኛ ጅህልና አለማወቅ እንለዋለን። በሉጥም ጊዜ ተመሳሳይ ነው። እነዚህ አካላቶች ሊነጣጡብን ይሞክራሉ። ጽዱነን ጽዱነን ይላሉ። ለምንድ ነው የሚጸዳዱት? ለምን እንደኛ አልሆን እኮ። አላህ ያንን ታሪክ ለነቢያችን ነገራቸው። በዚም ብቻ አላህ እንትን አላለም። ቀጥለን ወየስተዕጅሉነከ ቢል አዛብ ከሀዲያኖች የጥጋባቸው ጥጋብ እየመጡ ምን ይሉ ነበር? አንተ ያለህ መልክተኛ አንተ የምትናገረው እውነት ከሆነ እውነት እኔ ጋና ያለው ብለህ የምትሰብክ ከሆነ አንድ ነገር ቀላል የሆነ ነገር የአላህን ቅጣት አሁን እኛ ጋምጣብን ይላሉ። አሁን አላህ እንዲያጠፋ እናድርግ። ወየስተዕጅሉነከ ቢል አዛብ

ጊዜው በደረሰ ጊዜ እናት የወለደችውን ልጅ እስከትረሳ ድረስ ልጆች የሚሸመግሉበት ቀን እስኪከሰ ድረስ። በዛም ብቻ አበቃም በል እንደውም ሰዎች ሳይጠጡ የሚሰክሩበት ይሆናል። የቀን ነው አደገኝነት ማለት። ወይና የውመን ዒንደ ረቢከ ከአልፍ ሰነት የሚማ ተውዱን ዘጋ። እናንተ አንድ ሺህ ቀን ስቆጥሩ አላህ ጋር ልክ እንደ አንድ ቀን ነዋል። ምን አይነት ኢሚንት የሆነን ፍጥረቶች መሆናችንን ከዚህ መረዳት ይችላናል። አላህ ሱብሃነሁ ወተዓላ በተነጋገር ነው የምንጠቀም ያደርግልናል።